ሰላም አሌይኩም ወራህመቱላሂ ወበረካቱ፣ ተመልካቾቼ እንደምናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ፉል እንሰራ ነው ው የተከተፈ ሽንኩርት አለኝ፣ ቲማቲም የተከተፈ አለኝ፣ የሎሚ ጭማቂ አለኝ፣ ሾርባ ቅጠል፣ ነጭ ሽንኩርት፣ ቃሪያ፣ ቂቤ፣ ሳልሳ፣ ዘይት፣ ዘይትዘይቱን ከሙን፣ በርበሬ፣ ፍልፍል አስዋድ፣ ጨው ማጂ እነዚህ ናቸው። አንድ ላይ እንሰራለን። ይሄው ድስቱ እንደዚህ ጥጄዋለሁ። ዘይት ዘይቱን እጨምራለሁኝ። ከዛ በኋላ ሽንኩር እየተቆላላ ነው። ትንሽ ቲማቲም እጨምራለሁ። ነጭ ሽንኩርት ይሄው፣ ትንሽ ሳልሳ ጨምራለሁ። ካልፈለገ ሰው አለመጨመርም ይችላል። ይሄው አሁን እነዚህን ቅመሞችን ጨምራለሁ። ይሄው ፉሉ እንደዚህ እንደዚህ ሆኗል። አሁን ትንሽ ጫን ጫንለዋለሁኝ። ከመፍጨት እንደዚህ ይሻላል። ይሄው ይሄው እንደዚህ አርጌዋለሁኝ። ከአሁን መጨመር ብቻ ነው። ይሄ የበሰለልን ነው። አሁን እንጨምራለን ፉሉን። ትንሽ ውሃ እንጨምራለን። እንደዚህ ትንሽ ውሃ ጨምሬያለሁኝ። ይብሰል ትንሽ። ይኸው እንደዚህ እየበሰለ ነው። ቃሪያ እንጨምራለን፣ የሾርባ ቅጠሉ

እንሻላ እንግዲህ ገበታ ላይ እናቀርበዋለን። ይኸው ተመልካቾች ፉሉን እንደዚህ ጨርሰናል። ይኸው እንደዚህ አሳምረን አቅርበነዋል። በጣም ነው የሚጣፍጠው። እናንተም መሰርታችሁ ተጠቀሙ። ይህንን ከላይ ያረኩት ጠሂና ነው ለዲኮር ብዬ አብሮ ይሄዳል ከፉል ጋር። እንሻላ ስራዬ ካጀባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮመንትም ስጡኝ። እንሻላ በሌላ ቪዲዮ እንሻላ ስትምንገናኝ ማሰላማ